እንደ ተቋም እንደ ተቋም እንቅስቃሴ ተጀምሯል። ስምና ጉዳይ ተቋሙ ክስ ይመሰርታል። ብሞት ብሞት የመጨረሻው ከነቢይ ሞት በላይ የለም። እኔ ብሞት ድል ብናደርግ ቦታ እንዳትለቁ። ዲናችሁን ስትተው ይሄ ነው ማንነታችሁ የሚመጣው። እናንተን የሚደፍረው በማንነታችሁ አይቶ ነው። ወጣቶች ወደ ቦታችሁ ተመለሱ። የዚህ ኡማ ተስፋ ናችሁ። ግለሰቡን ለማስመለጥም ከፍተኛ እንቅስቃሴ እየተደረገ እንደሆነም እየሰማን እንገኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የነጃህ ሚዲያ ተመልካቾች እንደምን አላችሁልኝ? ሁላችሁንም ሰላም ብያለሁ። ዛሬም በድጋሚ በሌላ ቢሮ ተገናኝተናል። ውድ ተመልካቾቼ አሁን አዲስ ሰበር መረጃ ደርሶናል። ይህ መረጃ ኡስታዝ አቡበከር አህመድ ረሱሉን ሰለላሁ አለይሂ ወሰለም የተሳደበ ስለሚገኘው ግለሰብ በጣም ጠንከር ያለ ማስጠንቀቂያ አስተላልፈዋል ማለት ነው። ይህም ማስጠንቀቂያ በቀጥታ ወደ እናንተ ማደርስ ይሆናል ማለት ነው ነቢያችን صلى الله عليه وسلم ተሳድበው በየቦታው በየሆነ ምሽግ ውስጥ እየተቀመጡ ሃይማኖቱን ከሃይማኖት የሚያጋጩ ግለሰቦች በፍጥነት እርምጃ እንደሚወሰብባቸውና ጠንከር ያለ መልእክት የተላለፈው። ይሄ መልእክት ሁላችሁም ስሙት፣ አዳምጡት ለሌሎችም እንድታጋሩ ኮዲ መናገር ፈልጋል ማለት ነው። ግለሰቡ ስክሪን ላይ የተመለከታችሁት ግለሰብ ነው። ሶሻል ሚዲያ ላይ አይታችሁታል። ስለ እሱ ማብራራት አያስፈልግም። በጣም የሚዘገንኑና ቆሻሻ የሆኑ ድርጊቶች ነው እያደረገ የሚገኘው። አልፎም በቀጥታ ስርጭት እየወጣ አሁንም ማንም አይነካኝም በማለት ረሱልን በድጋሚ እየተሳደበ ይገኛል። ከረሱልም ሰለላሁ ዐለይሂ ወሰለም አልፎ ፈጣሪያችን አላህ ሱብሓነሁ ወተዓላ እስከ መሳደብ ደርሷል። ይህ ግለሰብ ማለት ነው። ኡስታዝ አቦከር አህመድ ያስተላለፈው መልእክት እንሰማለን እናዳምጣለን። እንዲሁም ደግሞ ጭንቅላታችሁ ላይ በደንብ በደንብ በደንብ በደንብ ባስቀምጡት፣ ስሩበት። ዝም ብሎ አይቶ መመልከት ብቻና ማለፍ ብቻ ሳይሆን በጣም በጣም አክሽን ወይም ደግሞ ውሳኔ የሚፈልግም ነገር ስለሆነ በይበልጥ አዳምጠን ብንራመድ ጥሩ ነው ብዬ አምናለሁ ማለት ነው። ስለዚህ አሚሮቻችን፣ የምንወዳቸው ኡስታዞቻችን ከላይ ያሉ ሰዎች የሚያዙንና አድርጎ የሚሉን አቅጣጫ ነው የምንከተለው እንጂ በስሜት ተነስተ ምንም አይነት ነገር አናደርግም፣ ልናደርግም አንችልም ማለት ነው። እኛ ሙስሊሞች በአሚር ነው የምንመራው። እኛ ሙስሊሞች ከላይ ባሉ ከኛ በተሻሉና በመረጥናቸው አሚሮቻችን ነው የምንንቀሳቀሰው። የፈለግነውን ነገር ተነስተን በማንኛውም ሰዓት የምናደርግም አይደለም። ረሱል ሰለላሁ ዐለይሂ ወሰለም አዘውና አስተምሮናን የአሚር ደረጃና የአሚር ምን ያህል ትልቅ ቦታ እንዳለው ማለት ነው። ስለዚህ ኡስታዝ አቡበከር አህመድ አሚራቸውን ነው እንወደዋለን እናከብረዋለን የሚለን ነገርም እናደርጋለን ያዘዘን ነገር ከዲን የተጣረሰ ነገር እስካልሆነ ድረስ ማንኛውም ነገር ኡስታዝ አቡበከር አህመድ የሚያዘን ነገር እንፈጽም አለበት ማለት ነው። ስለዚህ ተመልካቾቼ ተመልካቾች ኡስታዝ አቡበከር አህመድ ያስተላለፈው መልእክት በደንብ በደንብ አዳምጡት። ረሱልን ሰለላሁ ዓለይሂ ወሰለም በየሶሻል ሚዲያ ለሚሳደቡ ግለሰቦች በጣም ወሳኝ የሆነ መልእክት ነው። ነገም ከነጎዳም የተነሱ ረሱልን ሰለላሁ ዓለይሂ ወሰለም በቆሸሸው ምላሳቸውን እኛን ነቢይ ሲሳደቡ ስንመለከት ዝም ብለን የምንቀመጥበት ምንም አይነት ምክንያት የለንም። እነሱ እንዲሳደቡ የተሰጣቸው ነፃነት ካለ እኛም ደግሞ ያንን እንድንመልስ የተሰጠን ነፃነትና መብት እንዳለ ሊያውቁትን ላይገነዘቡት ይገባሉ ማለት ነው። ለነሱ የሚሰራ ለእኛ ማይሰራ ህግ የለም። ለነሱ ለእኛም ተመሳሳይ ህግ እስከወጣ ድረስ እነሱ የተሳደቡ እኛ ዝም የምንልበት ምንም አይነት ምክንያትም የለምም አግባብም ህግም አይፈቅድም ማለት ነው። እነዚህ ግለሰቦች ይህ ግለሰብ ብቻ ሳይሆን በጣም በርካታ ግለሰቦች ከዙሪያ ዋሉ ግለሰቡን ለማስመለጥም ከፍተኛ እንቅስቃሴ እየተደረገ እንደሆነም እየሰማ እንገኛለን። ለማንኛውም ተመልካቾች ቪዲዮዎችን አስገባላቸኋለሁ፣ ትመለከታላችሁ። ኡስታዝ አቦከርም ንግግር እንሰማዋለን። ቪዲዮ ላይክ ሼር ማድረጋችሁ እንዳትረሱ፣ ለሌሎች እንዲዳረስ ላይክ ሼር እያደረግን አሁን በቀጥታ ወደ ቪዲዮ ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን አስ ብሞት የመጨረሻው ከነብዩ ሞት በላይ የለም። እኔ ብሞት ድል ብናደርግ ቦታ እንዳትለቁ። እናንተን የሚደፍረው በማንነታችሁ አይቶ ብዙ ተስፋላችሁ። ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው፣ ታውቃላችሁ። ዛሬም የእስልምና ክብር እየተደፈረ ነው። ይሄ ትውልድ ባለበት ዘመን ውስጥ ይሄንኛ ሞት ነው ታምናላችሁ። ምንድነው መልሳችን? አማም ረብል ዓለሚን።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

ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው። የትናንት ታሪክ ሲወራ እነዛ ወጣቶች ነው ይሄን እንዲናሻገሩት፣ ዛሬም እነዚህ ወጣቶች ነው ይሄን የሚጠብቁት። ይሄን እንድታስቡት ትፈልጋለሁ። ውድ ተመልካቾች እንግዲህ ቪዲዮ እንደተመለከታችሁት፣ ይህን ይመስል ነበረ ረሱሉና ዐለይሂ ሰላቱ ወሰላም። ማንም አይነት ግለሰብ እየመጣ እንደፈለገ የተሳደበ ምንም አይነት እርምጃ ሳይወሰድበት በመቅረቱ ዛሬም እንደዚህ አይነት ነገር የተደገመ ይገኛል ማለት ነው። ኡስታዛችን ኡስታዝ አቡኪ አሚራችን መልእክት አስተላልፏል። ይህ መልእክት ሰምታችኋል። መልእክቱ ደግሞ ሁላችንም ልንተገብር ይገባል ማለት ነው። ምክንያቱም በዚህ ዘመን መቼስ ሌሎች ዑመሮች አይመጡም፣ ሌሎች እነ ሀምዛ አይመጡም፣ ሌሎች እነ ቦከር አይመጡም። ኦልረዲ ያለነው እኛ ነን ያለኑ እኛ ነን። እኛ ደግሞ እስካለን ድረስ ይሄንን ዲን ማስጠበቅ ግዴታ አለብን ማለት ነው። የረሱል ሰለላሁ ዐለይሂ ወሰለም ክብር ማስጠበቅ ምን አለብን? ግዴታ አለብን ማለት ነው። በየትኛውም አጋጣሚ በየትኛውም ስራ መስክ እንሰማራ፣ ነገር ግን የረሱል ሰለላሁ ዐለይሂ ወሰለም ክብር ማስጠበቅ መብት ሳይሆን ግዴታ አለብን ማለት ነው። እሱ ሶሻል ሚዲያ ላይ ወጥቶ እንደፈለገ እያወራ እንደፈለገ ረሱላችንን እየተሳደበ፣ ነገር ግን ማን የሚቆጣው አካል የለም። በጣም የሚገርም ነገር ይህንን ቪዲዮ የምትመለከት ከሆነ አንተ የሚሆን መሰሎችህ ረሱን ሰለላሁ ዓለይሂ ወሰለም የምትሳደቡ ረሱሉን መሰደብ ለነ ኢማኑኤል ማክሮን ለነ ፈረንሳይ ፕሬዚዳንት፣ ሌሎችም ፕሬዚዳንቶች እንኳን አልጠቀመም። ሀገርህ መቅመቅ ውስጥ ነው የምታስገባት። ወላሂ ነው የምለችው። ሀገራችን እንደነዚህ አይነት ድርጊቶች ማታስቆም ከሆነ የዓለም ሙስሊሞች ነው የሚዘምቱባት ምክንያቱም ረሱል ሰለላሁ ዓለይሂ ወሰለም ለኢትዮጵያ ብቻ ወይም ለሌላ ብቻ አይደለም ለሁሉም ለዓለሙ ሙስሊሞች የተላኩት። እዛ ያለው አንተ ምናባት እንደኔና እንዳንተ ሂማ ባይኖረን፣ እዛ ያለው ሂማ አለው። ረሱሉን ሰለላሁ ዓለይሂ ወሰለም የሚሳደቡ አካላቶች በማህበረሰባችን ተሰግስጎ ያሉትን ምንጥር እያደረግን ማውጣት የኛ ስራ ነው የሚሆነው ማለት ነው። ስለዚህ ውድ ተመልካቾች ረሱሉን ሰለላሁ ዓለይሂ ወሰለም በየትኛውም መንገድ፣ በየትኛውም አስተሳሰብ፣ በየትኛውም ሁኔታ ላይ ያሉ ሀታ ሙስሊም ብቻ ሳይሆኑ ሙስሊም ያልሆኑ ሌሎች አካላቶች ይወዷቸዋል፣ ያከብሯቸዋል እሳቸውን መልካም ንግግር ግን ለሌሎችም ሲያስተላልፉ ተመልክተናል። እነዚህ ግን ከየትም ተላቀቃቅሞ የሚመጡ አካላቶች ግን እንደፈለጉ በሚያወሩበት ምላሳቸው የእኛን ነቢይ እንዲናገሩ እድል ልንሰጣቸው አይገባም ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ዛሬም፣ ነገም ሁሌም እንወዳቸዋለን። የእኛ ውዱ ነቢይ ደግሞ ለዓለማት የተላኩ ነቢይ ናቸው። የኛ ውድ ነብዬ የተነኩ እጃችሁን አጣጥፋችሁ ተቀመጡ የሚል ህግ አለ ብዬ መቼም አላስብም። ስለዚህ ልታስቡበት ይገባል፣ የሚመለከታችሁ አካላቶች። ለዛሬ ነበር የመልእክት ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ወሰላሙ አሌይኩም ወረህመቱላሂ ወበረካቱሁ።